አምቡላንሱ ሹፌር ምን አለ? ምን እስተናገረ ስትሉ ነበረ። ሲጀምር የአምቡላንሱ ሹፌር እኮ ህይወቷ እንዳለ ነው። ሌላ ነገር አልተናገረም ማለት ነው። በመጨረሻው ሰዓት ሆስፒታል ላይ ስትሄድ ጊዜ ህይወት እንዳላት ህይወቷ እንዳልጠፋ እዛ ከደረሰች በኋላ ነው ህይወቷ እየጠፋ ነው ያለ። ሁሉንም አልሰማችሁትም ይመስለኛል። አስገብቼ ላችሁ ነበር ማለት ነው። በዛኛው ቪዲዮ ምን አለ የሚለውን አልሰማችሁትም ማለት ነው። አሳልፋችሁታል። ሙሉን ብትሰሙት ከእሷ እንደ ብትሰሙ ነበረ የአምቡላንስ ሹፌር ያለው በጣም ያሳዝናል። ግን ሆስፒታል እኛ ደርሰን በምንወስዳት ሰዓት ላይ ህይወቷ አላለፈም ነበረ ህይወት ነበራት ይዘናት ስንሄድ፣ በጣም በሚያሳዝን ሁኔታ ነው። በዚህ ደረጃ አልጠበቅኩም፣ ትሞታለች የሚል ሀሳብም የለኝም ነበረ፣ ግን ጉዳት እንደደረሰባት ያሳያል የሚል መልስ ነው የሰጠው ማለት ነው። እና እሱ ሲጠይቅ የተናገረው ይህ ነው። ህይወት አላት አለ፣ ስንወስዳት ህይወቷ አለ፣ ህይወቷ አላለፈም ነበር ነው የሚለው ናት አኮ አሁን ከአንዱ አለም ጋር ናት እና ከአንዱ አለም ጋር ናት ግን በጣም ነው የሚመታት። በጣም ነው የሚመታት። ያዩ ልጆች ደግሞ ምንድን ነው ያሉት ኢቨን ክለብ ውስጥ ሳይቀር ይመታታል ሰው እያየ ማለት ነው። ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫልቱ ያልካት እዚህ ጋር እስክሪን ሻቷን አትተው ነበረ ጽሁፏን አይደለ ካረገች በኋላ መልስ ጫልቱ ማለት ጎረቤታቸው ናት አንድ አልቱ ማለት ጎረቤታቸው ናት። አንድ እዛ አንድ ላይ ነው የሚኖሩት። እዛ ጉንፉ የሚለው ስለ ፍቅር ከምዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ሰዎች የሚያውሩት ማለት ነው። ሶ እቺ ልጅ ትናንትና ባይገላት ራሱ ኦልሞስት በቃ ታስተውቃለች። በጣም ከስታ ነበረ ያቺ ምናውቃት ኢንፍሉዌንስ ስታደርግ የነበረችው ቀነኔ አይደለም አሁን ያለችው አደለ ይሁን በጣም ያስታውቃል። ዲስኮንፈርት የሆነ ስለ ከመሬት ላይ ያነሷት እሱና ቤተሰቦቹ ናቸው። ከፎቅ ላይ ወርቃ ማን የገበተራት ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ደበድባት ከሆነ የደበድባታል ብለን ማውራት አለብን፣ ሰው እያየ ማለት ነው። አንዷለም አሁን በጣም ተወዳጅ ዘፋኝ ነው አይደለም? ሰላም፣ ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። እንግዲህ የወደቀ እንጨት ምሳር ይበዛበታል የሚባለው አሁን ላይ ነው እና ውፍ በጣም ያሳዝናል ማለት ነው። በዚህ ሳምንት ደግሞ እየተደረገ በዝተለይ በዚህ በሁለት ወር ውስጥ ምን ሰማቸው ነገሮች ጆሮአችንን ጭው የሚያደርጉ ነገሮች ናቸው። ፈጣሪ ሁላችንንም እውነት ይጠብቀን። በስደት ላይ ያለንም እንደ ወጣን ከመቅረት መድኃኔዓለም ይጠብቀን ብላችሁ ጸሎት አድርጉ ማለት ነው። በጣም ያሳዝናል። አሁን ሰዓት ላይ እያለንበት ያለውን ነገር ማለት ነው እየሰማን ያለንን ነገር እንግዲህ ስለ ቀነኒ አዱኛ ሞት ማለት ነው። ባለቤቷም ያው ስር ላይ እንዳለ ነው። ከዚ እስከ አስራ አራት ቀን ምን አለ ትግስት ብናደርግ ብዬ አስባለሁ። ብዙዎች እንግዲህ ሲመታት ነበር፣ ሲደበድባት ነበረ፣ ጎረቤቶቿ ያሉትን፣ ሰራተኛዋ ያለችው እየተባለ ብዙ ነገሮች የአምቡላንሱ ሹፌር ያለው እየተባለ ሁሉም እያመጣ እየለጠፈ ነው። የቱን ሰምተን የቱን እንተው? ግን ቤተሰብ ሆዱ እየቆሰለ ነው ማለት ነው። በሚወጡት መረጃዎች ሁሉ የአማሟቷ ነገር ሳይገኝ ከፖሊስ ምንም ነገር ሳይሰማ፣ ሁላችንም እንደፈለግን እየረጋገጥን ያለ ነው። እንዲሁም ሰዎች በሁለት በሶስት ተከፋፍለው እየተረጋገጡ ነው ያሉት ማለት ነው። ይህ ብላይ ለሞተችው እህታችን በአጭር ለተቀጸፈችው አበባዋ ለረገፈው እህቶቻችን ያለ ምንም አይሆንም። እውነቴን ነው ምላችሁ፣ በጣም ልብ የሚሰባብሩ ወጣት ወጣት እህቶቻችንን እያጣን ነው። በአንድም በሌላም ኢትዮጵያ እንደ ሀገር ብዙ ወጣቶችን እያጣች ነው። በጣም ያሳዝናል። የቀነኔ ሞትም አደለም። ቤተሰቦቿን ሁላችንንም ልባችን እየሰበረ ነው። የሚያውቃት አደለም የማያውቃት ራሱ የሚያሳዝን አሟሟት። እንዲሁም በአውስትራሊያው እንደዚህ በግብጽ ሀገር እንደዚህ ሁለት ትዝታዎች፣ ትዝታ የግብጿ ትዝታ የአውስትራሊያዋ እንደዚህ የአውስትራሊያዋ ደግሞ ጭራሽ የከፋ ቀብር እንኳን እንዳታገኝ አስክሬኗ በእሳት ሊቃጠል የነበረው እንግዲህ ኢትዮጵያኖች ተሰብስበው አይቻልም፣ በሀገራችን ወግና ባል ነው መቀበሪያ ያለባት በማለት እንግዲህ የቀብር ስነ ስርዓቷን ዛሬ ቅዳሜ አድርገውታል ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ሰምታችሁት ይሆናል ይሄንንም እሷም እንደዚችው ባልታወቀ ነገር ቤት ውስጥ ነው ሞታ የተገኘች። በአሁን ሰዓት ላይ ወጣቱ ባልታወቀ ነገር ሞተ፣ ባልታወቁ ሰዎች ተገደሉ የሚባል ዜና እንደ ፋሽን ነገር ሆኖብናል ማለት ነው። እና በጣም ያሳዝናል። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። በተለይ ከስደት ላይ ምን አይነት መንፈስ ነው? እና አሁን ስለ ቀነኒ ብዙ ነገሮች እየተባሉ ነው። ምንድን ነው ስለ ቀነኒ እየተባለ ያለው? ሁሉም የራሱን ነገር እየሰጠ ነው ያለው ማለት ነው። እውነትና እውነት ያለው እሷ ጋና አንዱ አለም ጋር ነው በቃ ፈጣሪ ጋና አንዱ ዓለም ጋር ያለ አንዱ ዓለም እውነቱን ያውቃል፣ ምን እንደሆነ። ብዙዎች እያሉ ያሉት ወድቃ አይደለም፣ በፍጹም አልወደቀችም። ደቀችም ከተገደለች በኋላ ነው የተወረወረችው። ግማሾቹ ደግሞ አይ ተወርውራ አይደለም፣ ራሷን ሳተች፣ ሆስፒታል ሄደች። ሆስፒታል እስከምትሄድ ህይወት እንዳላት እየተነገረ ነው። ከሆስፒታል በኋላ ነው ህይወቷ ያለፈ። እንዴት ስትወድቅ ጎረቤቶች አልሰሙም? እውነት እኮ ይሄ እኮ ራሳቸው ጥያቄ አልሆነም? ከወደቀች ጎረቤቶቿ ለምን አልሰሙም ስትወድቅ? ወይኔ እናት ተቃጠለች፣ እኔ እናት፣ እውነት እናት፣ አባት፣ ቤተሰብ ተቃጠለ። ያቃጥላል ቀላል? ደረሰችልኝ፣ መጣችልኝ፣ አደገችልኝ ሲሉ ቤተሰብ እንደዚህ አይነት ነገር ሲከሰት ቅስም ስብር ነው የሚያደርገው። ሞራናችሁ ነው የሚመታው ማለት ነው እና እህታችን ነፍሷን ባጸደገነት ያኑርልን ለትዝታም ለሁለቱም ትዝታዎች ፍትህ እንበል። የአውስትራሊያ ትዝታም እንደዚህ ማን እንደገደላት ሳይታወቅ እስካሁን ምርመራ፣ ዛሬ ቀብሯ ሊደረግ ነው። በእሳት ልትቃጠል የነበረችው ኢትዮጵያውያን አይቻልም ብለው እንዳትቃጠል አድርገው አፈር እንድትቀምስ ዛሬ ቅዳሜ አድርገዋታል። ሲቀጥል ደግሞ የሷም አሟሟት ምንም አልታወቀም። የሁለት ልጆች እናት ስትሆን ትዝታ መስፍን በአውስትራሊያ እንግዲህ እሷም ቤት ውስጥ ሞታ ነው የተገኘችው። ፖሊስ ምርመራ እያደረገ ነው። ውጤት እስካሁን ድረስ አልተነገረንም ብለዋሉ ማለት ነው። ኢትዮጵያን በጣም ያሳዝናል። በአሁኑ ሰዓት ላይ እኮ እውነት የሚወጣበት ቦታ የለም ማለት ይቻላል ማለት ነው። እንዲሁም ደግሞ የትዝታም ሲሳይ ግብፅ የሞተችው እህታችን እንደ በግ የተሰዋችው እህታችን የእሷም አንድና አንድ ምንም ሳይታወቅ እስካሁን ድረስ እንደዚችው የውሀ ሽታ ሆኖ ሰውየው ሳይገኝ ቀርቷል። ያማል። በጣም ይከብዳል አይደለም መስማት ራሱ በአሁን ሰዓት ላይ ያለውን ነገር እና በትዝታ ዙሪያ የሚወጡ ነገሮች ትዝታ እንደ ሰማኑና መረጃው እንደ ወጣው እንግዲህ በጣም ሬትሬት ሬት እያላት እንደሆነ ኑሮ እየመረራት እንደሆነ ነው የሰማኗቸውን ሚሴጆች ማለት ነው ለጓደኛዋ ለትዬ ላከችላት ሚሴጅ መሮኛል፣ መሞት የተመኘው ሰውነኝ ስትል ነበረ። ቀነኒ እውነት እንደዛ ይሆን ራሷን አጥፍታ ይሆን? ግራም ያጋባ ኮ ነው። ቀኑን ሙሉ ለምንስ ፎቶ ስትነሳዋለች? ለምን ለምንስ ይሄን ስታደርገዋለች? እሷ ይሄን ሞትን አስባ ከሆነ ለምን እኔ እንጃ። ማመን በጣም የሚከብድ ነገር ነው። እውነት ፈጣሪ ጠብቀን። የሆነ ነገር ሲወሰውሳችሁ እህቶቼ ማለት ነው፣ ሴቶችም ወንዶችም ጸሎት አድርጉ በእግዚአብሔር ጸልዩ፣ ወደ ፈጣሪ ዙሩ ማለት ነው። በቃ ምንድን ነው ብላችሁ እንደዚህ አይነት የጭንቀት ስሜት ሲሰማ እና ከእሷ ሚሴጅ ስር ደግሞ በአብዛኛዎቹ ተገላገለች እንዳንቺ ደፋር መሆንኩኝ ምን አለበት የሚሉ ሰዎችም አሉ ማለት፣ ሌላም የተዘጋጁ አሉ ማለት ነው ራሳቸውን እንደዚሁ ለማድረግ በጣም ይከብዳል። ተው ከዛም ከዚህም፣ የሰማይ ቤታችሁም ራሱን ያጠፋ ሰው በምድርም በሰማይም ጥሩ አይደለም። ስለዚህ አንደኛ እውነት ማጥፋት የምትፈልጉ ልጆች ሰውንም ሀጺያት ሳታስገቡ፣ እሱ ነው እሷ ነው ከሌናት ከሌ ነው ከማለት ወረቀት ጻፉ። የሆነ ነገር ጽፋችሁ ሚሴጅ አስቀምጣችሁ፣ ወይ ቦይስ አስቀምጣችሁ ሂዱ። በቃ እኔ ራሴን በራሴ ምክንያት ራሴን ያጠፋሁት ራሴን ኝ እያላችሁ ብታጠፉ ጥሩ ነው። ምክንያቱም አሁን ሀጺያት፣ ሁለተኛ ምንም የሌለበት ሰው ያዛል፣ ይታሰራል ብዙ እንግልት፣ ብዙ ስድብ። አሁን አንዱ አለም ይሁን አይሁን እግዚአብሔር ነው የሚያውቀው። ህዝቡ ግማሽ በሱ እየፈረደ ነው። ገባችሁ? እውነቱ አልታወቀም። እህቱ እና እሱ ናቸው በትራስ አፍ ነው ከህይወቷን ካጠፉ በኋላ ነው ታች ወስደው የጣሏት። እንደዚህ ይህንን መረጃ እየወጣ ነው። ጎሮ ቤት ድም ደግሞ የሚናገሩ ጫልቶ የምትባል ጎሮ ቤት ስትደበደብ ነበረ፣ እንደዚህ ሲያደርጋት ነበረ ነበረ። ከሞተ በኋላ ምንም አይሰራም። በዛን ሰዓት በምንጎዳበት ሰዓት እኛ ችግር በሚደርስብን ሰዓት ድረሱልን፣ ጎሮ ቤት ሆነ ዘመድ ሆነ ጓደኛ ሆነ ነገሮችን ሁሉ ምርር ብሎ ለአንድ ሰው ስነግር እኮን ይኮ ችግር የምናገረው ሰዎች ደርሰው ከዛ ህይወት እንዲያተርፉኝ እንዲያድኑኝ ነው አደለ እና በጣም ያሳዝናል። ውንት ልብ ይሰብራል። ብቻ እግዚአብሔር መጽናናቱን ለቤተሰብ ያድልልን። እህታችን እህቶቻችን ሁላችሁም ነፍሳችሁን ባጸደገነት ያኑረው። ሁለቱም ትዝታዎች የሶስቱም አሟሟታቸው በእግዚአብሔር እጅ አይደለም። ሁለቱም ሙተውን የተገኙት ትዝታ የግብጿ ባሏ ነው ይባላል። ትዝታ ደግሞ የአውስትራሊያዋ ምንም አልታወቀም። ባላላት ሁለት ልጆች አላት። ባሏ የውጭ ዜጋ ነው። ቤት ውስጥ ግን ሙታን የተገኘችው ምርመራ ገና እየተጣራ ነው። ምንም አልታወቀም። የሷም እና በጣም ያሳዝናል። ለማንኛውም እንረጋጋና እስኪ ትግስት ኑሮን እናዳምጠው። ትግስት ይኑረን እላችኋለሁ። እሱ ነው እሷ ነው ማለትን ትተን በቃ እስኪ ማን ነው የሚለውን ፖሊስ የሚሰጠንን መረጃ አስራ አራት ቀን ተብሏል። አስራ አራት ቀን ጠብቀን እውነቱን ብናወራ ሁላችንም የራሳችን እየፈለሰፈን ቤተሰብን ባናቃጥል ባይ ነኝ ማለት ነው። ቤተሰብ ብዙ ነገር እያለ ነው እና ትዝታውን እንግዲህ ማን ነው ቀነኒ ከተናገረችው ምንሰማው ከሚሴጁ ምናየው ነገር እንደከፋት በምን ምክንያት ከፋት፣ እሱን ያስከፋት በሱ ነው ወይ በሌላ ነገር ነው ወይ በምንድን ነው ወይ ሚስጥሩን አናቅም። አባትም የልጄን እውነት አውጡልኝ ልጄ ይሄን ፍጹም ቆሻሻ ስራ አሰራም ሲሉ ተናግረዋል። እናትም እንደዛው አሞኛል፣ የልጄን ጉዳይ አውጡልኝ። እንዲሁም አባት ደግሞ ማንም ሰው ማንም የትኛውም የሕግ አካል መጥቶ የጠየቀኝ የለም ስለ ልጄ አሟሟት ሲሉ ተናግረዋሉ ማንም ሰው አልጠየቀኝም፣ ስለ ልጄ ሞት። ስልክ ተደወለልኝ፣ ከወድቃ አሟት አልተባልኩኝ። መጣው ስመጣ ህይወቷ አልፎ ነው ያገኘሁት። እና የልጄን የመጨረሻ ቃሏን ከአንዱ አለም ላይ ከፈቀዳችሁልኝ፣ ፈቃደኛ ከሆነ ቢነግረኝ ምን ብላ ነበረ የመጨረሻ ቃሏን እንዲነግረኝ እፈልጋለሁ፣ ስትሞት አንዱ አለምን ማናገር እፈልጋለሁ ብለዋል። አባት ማለት ነው። ምክንያቱም አሟቸዋል እና የልጄ ደም እንዳጫሉ ደም እንዳይሆን እናንተ ፈልጋችሁ አውጡልን። እህትም እዚህ ጋር እህት ናትቼ እህቴ በፍጹም እንደዚህ አታደርግ። ስለዚህ የእህቴን እውነት መንግስትና እግዚአብሔር ያውጣልኝ ስትል ተናግራለች። ቤተሰብ፣ ወንድሞቿ፣ ቤተሰቦቿ በፍጹም ቀነኒ ይሄን የምታደርግ ልጅ አይደለችም። እውነቱን ከእናንተ እንፈልጋለን ብለዋሉ ው ያስብላል ብዙ ነገር ባታወሩ ዘመድ ነኝ ጓደኛ ነኝ ጎረቤት ነኝ እንደዚህ ነኝ እያላችሁ ባትዘባርቁ ላለው። ምክንያቱም ቤተሰብ ይሄን ሚዲያ ይከታተላል። ቤተሰብን ማቃጠል ነው የተያያዘው ነገር ማለት ነው። የበለጠ እሳት ላይ እሳት መጨመር ነው። እውነቱ ፈጣሪ እስኪወጣ ድረስ በጣም የሚያቃጥል ነው። እውነት ነፍሴ ማለ እህቶቻችን ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ። እንዲሁም ደግሞ አስገባላችኋለሁ። እስኪ ሁሉንም በትግስት አዳምጡት።